ሰላም አትልም እንዴ፣ አላችሁ። ሙስሊሞች አላችሁ፣ አሰላሙ አሌይኩም ማለት እንግዲህ ለእኛ ለሙስሊሞች አንደኛ ሰላምታ ነው። እንጂ ሁሉንም ሰላም፣ ሁሉንም ነው የምለው። የሀገሬ ልጆች በያላችሁበት ሰላማችሁን ያብዛት። ቪዲዮ ላይክ አድርጉ። አሁን ወደ ቪዲዮ እንሂድና እንመለሳለን። ሼር አርጉላችሁ ያለ ነው እና የሁለት ሺህ ሰባት ታሪክ አለመደገሙን ምንም የምናውቀው ነገር የለም። ሁለት ሺህ ሰባት ላይ ያውን ለህዝብ አልቅሷል እና ድጋሚም እኛም የሚሆን ነገር ሆነን ያ ነገር እንዳይከሰት ለመላው ዓለም ብታስተላልፉልን የሚል መልእክት ነው ያለኝ። ኢትዮጵያ ኤርትራን ባላችሁበት ቦታ ሰላማችሁ ዝት ይበለን። ትናንት ቪዲዮ ፖስት ነበር ቫይራል አልወጣም። ዘፈን ቢሆን ቫይራል ይወጣ ነበር። እኛ ስደተኞች ነን ሊቢያን ያለ ነው። ሊቢያ ያለ ስደተኛ ደግሞ እየተጨቆነ ነው ያለው እኛ ምንም ነገር ገንዘብ እርዱን አይደለም እያልን ያለ ነው፣ እየታገትን ፖሊስ እያሰረን ያለ ነው እና አባካችሁ ድምፁኑ ነው እያልን ያለ ነው። ይህ ሁሉ የምትይው ስደተኛ ነው። ብዙ ስደተኛ አለ እየተጨቆነን ያለ። የታሰሩትም የት እንዳሉ የት እንደገቡ ምንም እናውቀው ነገር የለም እና አባካችሁ ድረሱ፣ ድምፁኑ፣ ተባበሩ። ትላልቅ ፎሎወር ያላችሁ ሰዎች አላችሁ በአካውንታችሁ ወይም ኮፒሊን ሼር ማድረግ ነው። ሌላ ምንም አይጠበቅባችሁም። እባካችሁ ተባበሩ። ወንድሜ እንዳለው የአራዳ ልጆች አሁን ያለው ነገር ሊቢያ ላይ በጣም በቃ አስከፊ ደረጃ ላይ ደርሰናል። የአራዳ ልጆች ከቤት መውጣት አልቻልንም። ማርያምን ነው እምላችሁ፣ በጣም እየጨቆንን ነው። በዛ ላይ የአራዳ ልጆች ተባበሩን፣ በቃ ባለው ነገር ያ ፖስት እያረጋችሁ ኮፒሊን፣ ክሪፖስት። የአራዳ ልጆች በቃ ያለው ነገር በጣም አስከፊ ደረጃ ደርሰናል። የአራዳ ልጆች እና ከአቅማችን በላይ ስለሆነ ነው እንደዚህ ሚዲያ ላይ ወጥተ የምንናገረው እና የአራዳ ልጆች በቃ በቻላችሁ ታቀም ፌመስ ቲክቶከሮች ያላችሁ እንዳለ ማለት ነው ሪፖስት በቃ እያደረጋችሁ ተባበሩን። የአራዳ ልጆች እናንተ መዛች ጋር ቪዲዮ እየሰራችሁ ምናምን ፖስት ሁልን የአራዳ ልጆች ደገፍ ደገፍ አርጉን። እኛ በጣም እዚች ጋር አስከፊ ደረጃ ብቻ። ውድ አገሬ ልጆች እንዴት ናችሁ? ሊቢያ ላይ እየተደረገብን ያለው ነገር የሌለ ጨቆና ነው። ማርያምን የምሬ ነው። እና ኤርትራዎች እንደውም እንግሊዝ ላይ ሰልፎቷል። እነሱን ሰላማቸው ይብዛ። ማርያምን ሌላው ሀበሻ ምናምን ኤርትራ ብቻ ነው ድምፅ ሰልፍ ሰልፍና የሚወጣው ሌሎቹ ኮፒሊንክ ሼር፣ ፕሮፋይላችሁን ቲክቶክ ላይ ምናምን በመቀየር ተባበሩ። በማርያም የምሬን ነው። የሌለ እዚህ የሚደረገው ነገር የሌለ ጨቆና ብቻ ነው። ማዘርትሙት እስር ቤት ነው ምናምን ምግብ የለ ምናምን የሌለ ነው። ከባድ ነው። ብር ምናምን እኮ እየጠየቅን አይደለም። ያለ ነው በቃ አግዙ ነው በቃ። በምችሉ ስልኩ እኮ እጃችሁ ላይ አይደል ያለው። ቀላል እኮ ነው። ለሌላ ነገር ቢሆን እኮ ስንት ነገር እናደርጋለን። አረተው አንጨካክን ያራዳል ያው ወንድሞቻችን እንዳሉት ነው። እስከሆነም ዋጣ አድርገን ነው። ብዙ ስቃይ አልፈናል። እስከሆነም የሚከፈል ነው መስዋዕትነት ለኤሮፓ ይገባት ነበር። ግን አሁን ደግሞ ከምንችለው በላይ ነው እና በቃ ኢትዮጵያ ህዝቦች በቻላችሁት መጣን ተባበሩ። ሰላም ሰላም። ኢትዮጵያ ህዝቦች አሁን እንግዲህ ቪዲዮው እንዲያያችሁት ይመስላል። በነገራችን ላይ በጣም በጣም ያሳዝናል። በተለኛ ኢትዮጵያውያኖች በየሰርፋው በስደት እየተሰቃየን ነው ያለ ነው። በሊቢያ በሳዑዲ አረቢያ በተለያየ ሀገር ማለት ነው እና እንግዲህ እነዚህ ልጆች ድረሱልና ወይንም ገንዘብ አውጡልና ወይንም እርዱና አላሉም። በቃ ቪዲዮ ስሩልና አሰራጩልና ችግራችንን ይፈታልና ወደ ሀገራችን እንግባ ነው አሉት። እና በተለይ በእስር ቤት ብዙ ሰው እንደሚሰቃይ ምንም ምግብ እንደሌለ ብዙ ብዙ ችግር እየተደረገ እንደሆነ ደግሞ 2017ቱ እንዳይደገም ነው የሚሉት። ለማንቻውም እንግዲህ በፊት በነበረው 207 ነው በተገደሩ ልጆች ታውቃላችሁ አይደለም የታረዱት እና የነዛ ታሪክ እንዳይደገም ነው የሚሉት። በጣም ያሳዝናል። በነገራችን ላይ ሰው ሁኖ የቸገረው ነው የሚያውቀው። አንዳንድ ሰው እንደዚህ ችግር ያልደረሰበት ሰው ምንም ምንም አያውቀውም። እኛ ግን በተለይ በስደት የምንኖር ወገን በስደት የምንኖር ወጣቶችም ሆነ ኢትዮጵያዎች ብዙ ችግር አሳልፈን እንደሆነ እናውቃል። በተለይ በህገ ወጥ የምንጓዝ ሰዎች መከራውንም፣ ደስታውንም፣ ማጣቱንም፣ ማገኘቱንም ብዙ ተጋፍጠን ነው የምንኖረው። ነገር ግን እነዚህ ልጆች አቅማቸው በላይ ሆኖባቸው ነው ገንዘብ እርዱ ነው ወይንም እኮ አጥ እንዲበላችሁ ርዱና ወደ ሀገራችን አስገቡ አላሉ። አሁን ሸራር ጉደና ትላልቅ ቶበሮች ትላልቅ ቲክቶኮሮች ስሩና ፍትህ በሉ ወደ ሀገራችንን ንግባ። ሊቢያ በጣም ችግር ነው ነው አሉት እና ደግሞ ሊቢያን ታውቃላችሁ። በጣም ችግር እንደሆነ ሁሉም ሰው ያውቃል፣ በሊቢያ ላይ በጣም አስቸጋሪ እንደሆነ እና የተለያየ ዜጎቻችን በችግር ውስጥ እንዲ ያለ ሁሉም ሰው ያውቃል። በሳውዲ አረቢያ እስር ቤት፣ በየመን፣ በድንበር ብዙ ሰው ነው የምናጣው። ነገር ግን እነዚህ ልጆች ደግሞ አሁን በጣም የሚያስፈራ ከሆነ ያሉበት እንደዚህ ቀርበው ቪዲዮ የሚሰሩበት ምክንያታቸው በጣም ከባድ ሆነ ይሆናል እና ለሀገራቸው እንዲበቁ ያለንን የራሳችንን ግዴታችንን ብንወጣ እያንዳንዳችንን ቪዲዮ ብንሰራላቸው ላይክ ሸር ብናረግ፣ ምክንያቱም እነሱ እንደዚህ እየታየ ከሚመለከተው አካል እንዲደርስላቸው ነው የሚፈልጉት እንጂ ሌላ ነገር ምንም አልፈለጉም። ቸገረነ ብር አዋጡልን አላሉም። ቸገረነ ርቦና እንዲብሮ አላሉም። ብቻ ወደ ሀገራቸው እንዲገቡ የሚመለከተው አካል እንዲደርስላቸው ብቻ አድረሱልን ነው አሉት። በጣም በአስቸጋሪ ሁኔታ እንዳሉ እና ከዚህ በላይ እንግዲህ ምንም ልላችሁ አልፈልግም። ስደተኛ ሆናችሁ የምትኖሩ ብዙ እህት ወንድሞቻችንና ችግሩ ምን እንዲሆነ ምን እንዲሁ ታውቃላችሁ። በተለይ እንግዲህ በተለያየ ሀገር ላይ የምትኖሩ ሰዎች በጣም ችግር እንዳለ እናውቃለን። ደግሞ ግን የነሱ በጣም የባሰ ከመሆኑ የተነሳ እንግዲህ ይመለከተኛል የሚለው አካል እነዚህን ሰዎች ህይወታቸውን አትርፎ ወደ ሀገራቸው እንዲመልሳቸው በሰላም ፈጣሪም አላህ እንዲረዳያቸው ድዋ እያደረግን፣ ሁላችንም እንግዲህ የያዝነው ሮሞዛን ነው። ክርስቲያኑም ሙስሊሙም። በነገራችን ላይ በዚህ ሰሞን እንግዲህ በቲክቶክ ሙስሊሙም ክርስቲያኑም የተለያየ ነገር እያራመደ ነው አለው። ያን ግን የሚጠቅም ነገር አይመስልም። እኛ የሚጠቅመና አንድ የሆነ ነ ሀገራችን ነው የሚሁለው ወገናችን አንድ መሆን ነው እና አሁን እንደዛ ያለውን አጀንዳውን ለቅቶ ለነዚህ ወገኖች ቪዲዮ ያ እየሰራችሁ እንዳንዳችሁ እየሰራችሁ ብትቦስቱላቸው ማን እንደኛ ወይንም ማን እንደነሱ የነሱ ቢዲዮ እንደዚህ በየሁሉም ሚዲያ ቢለቀቅ ኑሮ ምክንያቱም ይመለከተኛል የሚለው ሊቢያም ያለው ይሁን የትም አገር ያለው ይሁን ዜጎች ብሎ ይመለከተኛል ሃለ እነዚህን ሰዎች ሞት አፋፍ ያሉትን ወገኖቻችንን ወደ ሀገራቸው እንዲያስገባልን ማለት ነው እና በጣም እነሱም እያዘኑ አይኖሩም፣ አስቸጋሪ ሁኔታ አሉ። ፍትህ ብለን ግዴታ ማቅረብ ያለብን ነው እና ይህ ደግሞ ግዴታም ሳይሆን በቃ የሀገሬ ልጆች፣ ወንድሞች ብሎ የመስራት ግዴታ ወገኖች ናቸው ብሎ ግዴታችንን መወጣት ግዴታ እስተሆነ ድረስ ፍትህ ማለት አለብና ነው። ወደ ሀገራቸው እንዲገቡ ማለት ነው። ሌላ ነገር ምንም አልፈለጉም። እኔ ልጆች በሰላም ወደ ሀገራችንን እንድንገባ ብቻ እርዱና ገንዘብ አንፈልግም፣ ብቻ ፍትህ በሉ ስሩልና ቪዲዮ ነው አሉት። እስ እንገዛቸው እና የመቻችሁ ለማንቻውም መልካሙን እመኝላችኋለሁኝ በሰላም ቀጣይ ቪዲዮ ያገናኘና፣ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ በሉ። ዋይዟችሁ ባይባይ ወገኖች